9 አስራ ዘጠነኛው የዓለም አቀፍ የህሙማን ቀን ተከበረ። በዓለም አቀፍ ደረጃ ለ33ስተኛ ጊዜ በሀገራችን ኢትዮጵያ ለ19ኛ ጊዜ ዓለም አቀፍ የህሙማን ቀን መጋቢት ስድስት ቀን 2017 ዓ ም በአዲስ አበባ አገረ ስብከት በመድኃኒዓለም ቁምስና ተስፋ አያሳፍርም በሚል መሪ ቃል በደማቅ ሁኔታ ተከበረ። በዕለቱ ተገኝተው መስዋዕት ቅዳሴ ያሳረጉት ብፁሕ ካርዲናል አቡነ ብርሃን ኢየሱስ ሱራፊል ተስፋችን የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን ይዘን ተስፋ ያሳፍረንም በማለት በቤተ ክርስቲያን ተሰብስበን እየጸለይ እንገኛለን። ጸሎት ትልቁ የክርስቲያን መሳሪያ ነው። በአሁኑ ሰዓት የመስቀል መንገድ ጉዞ እያደረግን እንገኛለን። ይህ ጊዜ ደግሞ ይቅርታን የምንማርበትና ከይቅርታ ወደ ንሳ ከንሳ ወደ እምረት የምንሸጋገርበት ወቅት ነው ሲሉ መልእክታቸውን አስተላልፈዋል። በዕለቱ ከሀገረ ስብከቱ ሰላሳ አምስቱን ቁምስናዎች የተወጣጡ ህሙማን፣ የህሙማን ቤተሰቦችና አጋዦቻቸው የተገኙ ሲሆን ከተደረገው መሥዋዕተ ቅዳሴ በተጨማሪ የነሳ የቀንዲልና የቅዱስ ቁርባን ምሥጢራት ተሰጥቷል። በመሥዋዕተ ቅዳሴው ላይ ለተካፈሉ ሕሙማንና ለቅዱስ ሩፋኤል የካቶሊክ ጤና ባለሙያዎች ኅብረት ብፁዕ ካርዲናል አቡነ ብርሃነየሱስ ሱራፌል ቡራኬያቸውን የሰጡ ሲሆን በህመም ላይ ለሚገኙት ለርዕሰ ሊቃነ ጳጳሳት ፍራንሲስኮስም ጸሎት ተደርጓል።